አራተኛ ጥያቄ ከዚህ በታች በተሰጡት ስብስቦች ላይ በመመስረት የተሰጡትን ጥያቄዎች መልሱ ይላል። አሁን መመለስ እንግዲህ ይህንን የአንዳንዱ ጥያቄ መስራት ለምሳሌ ስብስብ ሀ እዚህ ጋር ተሰጣል። ለ ለዚህ ጋር ተሰጣል። አመራ ለማለ የተጠየቅነው ጥያቄ እዚህ ጋር የሀንና የለን ውህድ ነው። ያሃንና ለን ማዋሃድ ነው። የሁለቱ ውህድ ዚጋ ማየት ያለብን ስናዋሃድ አንደኛ ቅድመ ተከተል መጠበቅ አለብን። አሁን ይህን ቁጥር አይታችኋል። አንድ፣ ሶስት፣ አምስት፣ ስምንት ዘጠኝ ነው ያለው ቅድመ ተከተል መጀመሪያ ሶስት መቅደም የለበትም። ሶስት ብሎ አንድ አይልም። አምስት ብሎ ሶስት አይልም። ቁጥሮቹ ካሉ ቁጥሮቹ በቅድመ ተከተል ነው የሚሆኑት ማለት ነው። እና ቁጥርን ደግምን አንጽፍም አይደለም። አሁን እዚህ ጋር አንድ አንድ አይደገምም። አንድ ጊዜ ነው የምንወስደው ማለት ነው። ሌላው ምን አለ? ስምንት አለ፣ ስምንት አለ፣ አይደገምም ማለት ነው። ስለዚህ ምንድነው የምናደርገው? የነኝን የሁለቱን ውህድ ምንድነው እዚህ ጋር ሀ ውህድ ለምንድነው የምናደርገው? አንድ አንድ፣ ሁለት የለም፣ ሶስት ሶስት፣ ከጥሎ አራት፣ አምስት ከአምስት፣ ስድስት ሁለቱም ጋር የለም፣ ሰባት፣ ስምንት ከዚያ ዘጠኝ

መርሃ ውህድ ሁለቱን እና ውህድ አሁን ጥንቃቄ ማድረግ ያለብን ቁጥርና ፊደል ነው ያለው። መጀመሪያ ቁጥር ነው ምን ጽፈው እዚህ ጋር ምን ይላል? አንድ ሁለት ሦስት አራት አምስት፣ እዚህ ጋር አምስት፣ እዚህ ጋር አራት፣ እዚህ ጋር ስድስት ስላለ ማለት ነው አራት ሁለቱም ጋር አለ። ከአንድ እስከ ስድስት ከጻፈ በኋላ ሀንና ለን እንደምንፈታለን ማለት ነው። ስለዚህ ይህን ስንሰራው አንድ ሁለት ሶስት አራት አምስት ስድስት ሀ ለ ብለን እንደዚህ አደለ። አሁን ይህንን ምን እናደርጋለን ማለት ነው? በቃ ጨረስን ማለት ነው።

አምስት ደቂቃ ከዛ ከአንድ እስከ አምስት ከጻፍን በኋላ ስምንት ዘጠኝ አንድ አንድ ሁለት ሶስት አራት አምስት ስምንት ዘጠኝ አአ እንደዚህ ነው የምንሰራው ማለት ነው እ በቃ ይሄን ካየን ከ እስከ ሀመሩ ሀን ድረስ ሰራን አይደለም። አሁን አ እነኚህን ሶስቱን ሰራን። አሁን ደግሞ ይሄን ላጠፋ መጀመሪያ ቀድሞ የሰራ ነው ላጥፋው ቪዲዮ ስለሆነ ደግማችሁ ወደ ኋላ ብላችሁ ስለምታዩት አያስጨንቅም አሁን መጋ ስንመጣ ደግሞ ምንድነው የሚለው ለና ሀመሩሃን ማዋሃድ ለና ሀመሩሃ ለና አሁን ቁጥር ስለዚህ አንድ አራት ስድስት ሰባት ስምንት ነው የሚሆነው ከዘርስ ሂደል ሁለቱም ስለዚህ ይህን ስንጽፍ ለ ለ ውህድ ሀመሩሃ ምንድነው የሚሆነው ማለት ነው። ሀመር ውህድ አመሩሃ ለነና አመሩሃ ስናዋሃድ አንድ አራት አንድ አራት ሰባት

እዚህ ጋር ያለው ሰው ደግሞ ሀሌታ ውሃና ስብስብ አሌታ ውሃና ስብስብ አመርው እነኚህ ሁለቱ የጋራ ማን ነው የጋራ እዚህ ጋር ስድስት አራትጋለስድስት እዚህ ጋር የለም የጋራ የላቸው እ ሁለቱ እ እዚሁ ጋር ፋይን ብለው ምክንያቱም ሁለቱ የጋራ ስለሌላቸው ማለት ነው።

ግልጽ ያልሆነላችሁ ካለ ድጋሜ እንድሰራላችሁ ከፈለጋችሁ ዌብሳይቱ ላይ ኢሜይሌን ፈልጉና ኮንታክት ላይ ገብታችሁ ኢሜይሌን እዛ ላይ ወይ በቴሌግራም ወይም ደግሞ በኢሜል ጻፉልኝ። በደንብ ያልገባችሁ ነገር አስረዳችኋለሁ።